ማለናግሩ ተቀላጭ ራስ ያውቃል። ለዚህ ማለት ነው። እኔ አንድና አንድ ማርየም ታሰማችሁ፣ በእንትን በዋትስአፕ ልኬላታለሁ። የዛሬ ስንት ወር ወር ይሆነዋል። ንስሀ ይግባ ብያታለሁ። አለቀ። የሴቶች ግፍ አለበት። ንስሀ ይግባ። በቃ አጭር እና አጭር። ሌላ ነገር ምንም አያስፈልግም። እንደ በቀላሉ ንስሀ ይግባ። ምን ነው እናንተ ስለ ንስሀ ሲባል እንትን አላችሁ። ስንቱ ሴት እንዴ ስንት ጥማጥም ያደረገበትም ይፈታለታል። እን ሰው እኮ አልቅሶ ብቻ ዝም የማይል ሰው እኮ አለ እኮ እናንተ ምን ሆናችሁ? ስንት አይነት ነገር ውስጥ የሚገባ ሰው አለ። የሰው ሕይወት ዝም ብላችሁ አበላሽታችሁ ዝም የሚሏችሁ ሰዎች ያሉ መሰላችሁ? አይደለም፣ ጥሩ አይደለም። ይሄ ይሄ ጥሩ አይደለም። እግዚአብሔር አዋቂ ነው። ለማንኛውም እኔ ክፉ ነገር እያሰራችኝ አዎ እግዚአብሔር እንደ ስራው ይከፍላል። መክፈል ብቻ አይደለም የእኔ እናት ምድር ላይ አጭደናት ነው የምንሄደው። አጭደን አጭደን ቁጭ ብለን ማለት ነው በደንብ አጭደን ፉት አርገን ነው የምንሄደው። አጠቁም እንዴ ቢቻለን ብንጠቀም እንትን ብንል ማለት ነው ብንጠነቀቅ ጥሩ ነው። ካልቻልን ደግሞ አውቀን ከምናደርገው ነገር መቆጠብ፣ ሳናቅ ደግሞ ከሆነ እግዚአብሔርንም እነዛንም ሰዎች እኔ እናንተን ለመበደል ብዬ አይደለም፣ ይቅርታ አድርጉልኝ። ሆን መስሎኝ እንዲህ እንዲገብቼበት ከዛ በኋላ ያለው እንደዚህ ነው። ይቅርታ አድርጉልኝ ከልባችሁ። እነሱ አረጉላችሁ አላረጉላችሁ እግዚአብሔር ያያል። ከልብ እናንተን ተሰጥሎ ማለት ይሄ ነው እና ሌላው ደግሞ ምንድን ነው መሰላችሁ? በጣም በጣም የምታሽቃብጡት ማለት ነው። በጣም የታዘብኩት ሊቭ ላይ ሆኖ የታዘብኩት እንደው ልጁን እንኳን እንደው ልጁን እንኳን ማለት ነው አንድ ልጅ ነው ያለው እንግዲህ አንድ ልጅ ነው ጀርመን ያለው እንደው ስለ ልጁ እንኳን አታወሩም። እንደው እንደው ምን አለ እንደው አቤት ግፋችሁ ግን አቤት እግዚአብሔር ወይ አቤት ጌታ ኢየሱስ ወይ አቤት አቤት፣ እኔ የታዘብኩት ምንድን ነው ልጁ ሆስፒታል መሄድ አቆመ። እግዚአብሔርን ነው ምላችሁ። ሆድዬ ግን ሆስፒታል ገባ ብዬ ተገረምኩኝ። ከባድ ነው ከባድ የሴትንባ በጣም ከባድ ነው። ቁንጅናም ነው ቁንጅና ዋጋ እንደሌለው እርግጠኛ ነኝ። ሆዴ ይነግራቸዋል። እሱ በቁንጅናው በጣም ነበር የሚመካው። ለዚህ የእኔ ወንድም ምርጥ ወንድሜ ንስሐ መግባቱ ያዋጣል። ምንም ከሞት ምንም ብትሉ ምንም ብታላያችሁም፣ እንትና እንትና እንትና አላያቸውትም። እቺ ዘማሪ የተባለችውን እንግዲህ ሲያጭበረብሩ ማለት ነው። እንግዲህ የሆስፒታል እንትን ወጣባቸው፣ የጴንጤ እንትን ማለት ነው። አያችሁ እንግዲህ አስቡ፣ ለሰዎች የሰው ብር ለመበዝበዝ ተፈውሻለሁ፣ ጌታ ጌታ ፈውሶኛል ብላ ማለት ነው። አሁን ይው በቴሌግራም ግሩፕ ማለት ነው። እግዚአብሔርን ቴሌግራሜን ዛሬ ዘጋሁት ታውቄ ነው። እግዚአብሔርን ነው የምላችሁ። እግዚአብሔር ይቅር ይበላችሁ። እንግዲህ አስቡ፣ በሃይማኖትም የሚያጭበረብራሉ፣ በምኑም የሚያጭበረብራሉ። ሰው እኮ በጣም እንግዲህ እንደምትሞት ተነግሯት ማለት ነው እውነት ከንትን ከምንድ ነው ከታይላንድ የታይላንድና ሄዳ የታከመችበት ማለት ነው። እንግዲህ አስቡ ኢትዮጵያ ሄዳ ልጅቷ አሁን ሊያወጡት ነው ቆ ያወጡት አሁን ጸብ ላይ ናቸውና በጣም ትልቅ ቡጥቡጥ ካለ ማለት ነው። የሆስፒታሉ እንትን ሊያወጡት ነው። ገብቶሻል። እንትና ማን ነው ተስፋይ ካናዳ ያለው ደርሶታል። እና ተስፍሽ ነው የላከልኝ ተስፍሽን ታውቂያለሽ? እኔ በደንብ ነው የማውቀው፣ አስተማሪ ነበሩ ማለት ነው። እግዚአብሔርን ነው የምላችሁ፣ እንግዲህ አስቡ፣ ዘማሪ ናት። እንግዲህ ቤተክርስቲያን ምን እንደሆነ ልንገራችሁና ለተኛ ጠዋት ነው የምነሳው እንትን፣ ምንድን ነው ስሙ፣ ወረቀት ተሰጥቷታል። ወደ ኢትዮጵያ ስትሄድ ማለት ነው የተወሰነ ጊዜ ስድስት ወር ነው ሶስት ወር ነው የተባለው መቆየት እንደምትችል ብቻ፣ ከዛ በኋላ እንደምትሞት ነግሯት ማለት ነው። እንግዲህ ካንሰር ተብላ ከዛስ ግን እሷ ምስክርነት ስትሰጥ የነበረው ተፈውሻለሁ። ይገርማል፣ ግን የሰው ልጅ በጭፍን በእንዲህ ህዝብን ማታለል። ከዛ እግዚአብሔር ይሆ ስድስት ወሩም ሳይሞላ ማለት ነው በወር ከምናምን ነው ምናምን ላይ አንዷ ሴትዮዋ ወጣ፣ ታይ ይሄ ነገር እንደዚህ ያለ ነገር አታጭ በርበሬ ምናምን ስትል እንትናለች። ይሆ ሞተች ልጅቷ እንግዲህ አስቡ ስድስት ወር እንኳን ብሎ አንዳንዴ እንኳን አንድ ዓመትም ልትቆይ ትቻለሽ። በጣም እንትን ካልሽ ማለት ነው። እና በጣም ያሳዝናል። እንግዲህ አስቡ። ከእግዚአብሔር ጋር መዳፈርም ጥሩ አይደለም። እግዚአብሔር አያኝም ብሎ ሰውንም ማጭበርበር ጥሩ አይደለም። እኔ እግዚአብሔርን ትንሽ ብትፈሩ እና ራሳቸውንም እንትን ብትሉ ጥሩ ነው። እና ዘማሪያውን እኔ በጣም ነው ያሳዘነችኝ። ምስር ዘጠኝ ወር ነው የቆየችው። እግዚአብሔር ምን አለ? ትንሽ እንኳን ብትቆይ እኔ ካንሰር ከተባለ የእኔ እናት ቀላል እቀበላለሁ። እንዴ እናንተ ትቀበሉ። የሚገርምሽ ወረቀት አለ ወረቀት አለው ወረቀቱ ሆስፒታል፣ እንትኖቹ ላኩ እኮ እንትን ሚዲያ ላይ እንደዚህ ነው ምናምን እየተባለ ነው ብሎ እንትን አማነሱም ነድ ለእኔ ራሱ ልኮልኝ ደንግጄ ረኔ ምና ግባኝ። በጣም ግን ደነገጥኩኝ፣ አዘንኩኝ በጣም። ለምን ብትይ ልጅቷ በጣም ደስ ትለኛለች፣ መዝሙሯን ሁሏ አዳመጥ ነበር እና አሳዘነችኝ፣ በጣም ግን። በቃ ራሳችን ጠብቁ። ይሄን ግን ካንሰር ምናምን ግን ከየት ነው ግን የሚመጣው? ጌታ ኢየሱስ ውይ፣ ጠብቀን ወይ ወጣቶችስ በእናታቸው አይሞቱ። ስንት አመት ይሆናታል? አይ ኖ ኖ ኖ ውሸት አይደለም፣ ውሸት አይደለም። በጣም ነገሩ ከተተረተረ ማለት ነው ለማስቆም አሁን እኮ ይውልሽ የቤተ ክርስቲያን ሰው ራሱ እኮ ገብተዋል። ለዚህ ታይ ታይ ግሩፑ ላይ ስለነበርኩ ቅድም ማለት ነው። እንዲያተበሉ ባልሰማችሁት ማለት ነው። በጣም ብዙ ክርክር አለ ገባሽ? ይሄ የሆነ የሌለውንም ነገር አምጥቶ እዚህ ጋር እኔ ጊዜም የለኝም ለመከራከር፣ እንጂ አምጥቼ ዘረግፍላችሁ ነበረ። ቁጭ ብዬ እኔ እንዲህ አንዳንድ ግሩፕ ውስጥ ምገበው ማለት ነው። ምገበው ጌታን ነው ምልሽ፣ እንትን ለመቅዳት ምናምን ነው። እና የማልገባበት ቦታ የለም። ግን አዘንኩኝ እና ያሳዝናል ምስኪን እናት ውሽ ነፍሷን ይማረው። እኔ ግን በጣም ነው ያዘንኩት በእውነት። ታ ልጅ ናት። አረ ምን እናት ውሽ ስማ ግን እናንተ ግን ኢትዮጵያ ውስጥ ግን የሆነ እንደዚህ በጣም ከባድ ከባድ የሆነ በሽታ ግን አለበዛ። ትንሽ ልጅ ናት። አቤት አቤት። አሁን እንግዲህ ያስቡ። እሷን ለማስተማር ምትሞት ተነግሯታል። ከእንትን ከምንድን ነው ከእንትኗ ጋር ተቀላቅሏል ነው ምናምን ብለናል ነው የሚሉት አንድ ታይላንዷንም እራሱ ያመጧታል ተብለዋል። እንግዲህ ማየት ነው ፈጣሪ ብቻ። የውጭ ዶክተሮች ደግሞ ሚዲያ ላይ ያለው ተተርጉሞ ከተሰጣቸው መምጣታቸው አይቀርም። ቀልድ አያውቁም። እነሱም ከሰው ልጆች የተባሉ የኢትዮጵያ መስኬን እናቶች አባቶች ረ በስማ እያንዳንዱን አማራም ትግሬም ኦሮሞም ሁሉም ይቅርታ አድርጉልኝ። እኔ ሆን ብዬ ለመበሻሸቅ ብዬ በዚህ በቲክቶክ ነው ይበልጥ ኃጢአት የሰራሁት እኔ ይበልጥ ማለት ነው እንጂ በፊት እንኳን ጠንቃቃ ነበርኩኝ። ሰዎች እኔ ላይ ራሱ ሊሰሩብኝ መጥተው ማለት ነው፣ ጌታን ብዙ ሰዎች ማለት ነው ሊበድሉኝ ራሱ መጥተው በጣም ቤስት ጓደኞች የሆኑኝ አሉ ወይኔ አሁን አንቺን እንዴት ምናምን ነገር ምናምን ብሎ ማለት እንዲኳስበን ነው ምናምን እና ለዚህ ማለት ነው እግዚአብሔር መልካም ነው። እኔ ሰው ቢበድልኝ ይሻለኛል፣ እግዚአብሔርን ነው የምላቸው ሆን ብዬ ሰውን ከምበድል። ለዚህ ጌታ ኢየሱስ አውቄም ሳላውቅም ያስለቀስኩት ወንድ ካለ ወንድ ወንድ አንዱ ደግሞ ወንድ ይለኛል በውስጥ በኩል እንደው ሆን ብዬ ህይወትን ያበላሸው ወንድ ካለግ እባክህ አንድ ቁጥር ጻፍልኝ፣ እውነት እክሳለሁ። እንዴ ሆን ብዬ አረ በፍጹም አላረጉም። አለመፈለግ ይቻላል። አረ ለሱ በሱ አይጠ እንግዲህ እሱንም እግዚአብሔርን ፈርቼ አስጠንቅቄ ነው። ለዚህ ፈጣሪ አደራህን የወንድ ህይወት ሳበላሽቼም ምን ብዬ ምናምን እንዳይበላሽ እንደውም እንትንላለሁ። በጣም እንትንላለሁ፣ እጥራለሁ ግን የማልፈልገውን ነገር አልፈልግም ነው ምለው። እኔ በጊዜ ነው አልፈልግም አይባልም፣ ሰዎች ሲሉኝ፣ አይ በኋላ የኔ እናት አረ በስማም አው አው አይ ተናግር ያለው ትክክል ትክክል ትክክል ትክክል እንዴ ብያለው ብያለሁ። የኔ እናት የኔ እናት እሱ ከልጅነት የጀምሮ የነበረ ስለሆነ ነው። ተው እሱ፣ ተው እሱ ሌላ ጉዳይ ነው። ግን በቃ እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እሱን ይቅር ይበለኝ እግዚአብሔር ይቅር ይበለኝ፣ በሰማይ በምድር በሁሉም። እኔ ማንንም ሆን ብዬ ለመበድል አል ደስ ይለኛል። ቲክቶክ ግን አንዳንዴ እና ፈጣሪ ያስበን ነው የሚባለው። አደራችሁን ተጠንቀቁ፣ ጤናችሁን ጠብቁ፣ እኔም እንድጠብቅ ያው ጸልዩልኝ በእውነት እሺ። ማናችንም አንድ ነገር ልንገራችሁ ማናችንም እንታመማለን። ስጋ እስከለበስን ማለት ነው፣ ሞት አለ ባይዘዊ። ይሄን እመኑ፣ እንሞታለን። ጅጅ ቀላል ጩዎች ጫምባ ጫንባረቃችብን እኮ በጃኔ አሳባ ሆዴ ለምን ከሆስፒታል ወጣ ብላ ኮ ነው ፊቷ አባብጦ የመጣው። እንደዛ ብትለን እኮ እኛ እንረዳታለን። እንደ መከራ ገባን እኮ። ቻው ቻው፣ ደና ሁኑ። እቺን ያወሯት እንደማቀናብራችሁ ከሆዴ ጋ እያይዙና እርጩት አሏችሁ እናንተ እንደሆነ ብትረጩ ባትረጩ፣ እኔ ትክክለኛ የተሰማኝን ነው የተናገርኩት። ሌላ በጣም መጥፎ ነገር አልተናገርኩም፣ አይደለም የሆነ እንደዚህ ወርድ የሆኑ ቃሎቶች ማለት ነው። እና መቼም እናንተ የምትመርጡት ሌላ ነው። የጻፋችሁትን እንኳን አላነበብኩም። ለምን እንትን ስለምትዩ ትሉ ማለት ነው። ያ እንደ አንዳንድ ነገር ደስስ ደስስ ስላደረግን እሺ ማንም የኔን ህይወት ማበላሽት አይችልም። ባይዘው ፈጣሪ ነው የሚያበላሸው፣ ፈጣሪ ነው የሚሰጠኝ፣ ፈጣሪ ነው የሚነሳኝ፣ ፈጣሪ ነው እንትን የሚለኝ ይሄ ህይወቷን አበላሸው እንደዚህ። እኔ በፍጹም እኔ በሰው ተማምኝ አላውቅም። ምንም ነገር ማለት ነው ደስ ከሚለው ባህሪ በጣም ከመወዶ ማለት ነው አንዳንዶቹ ንስሀ ይግባ ስላልኩ በሌለ የኔም እንደዛው። አረ በእግዚአብሔር ዝም በይ። አዎ የሚገርማችሁ ነገር በህይወቴ ማለት ነው ሰዎች ማለት ነው ተደብቆ እኔ ላይ እንኳን ያሴሩትን ነገር ማለት ነው ማላቃቸው፣ ሰዎች ማለት ነው ቢያስ ቢያሴሩብኝ ማለት ነው በራሳቸው ሰዓት የኔ እግዚአብሔር አስጨንቋችሁ መጥቶ እንደሚነግሩኝ፣ ግን ታውቃላችሁ፣ ለዚህ እግዚአብሔር ከኔ ጋር እንዳለ ማለት ነው የማምንበት ነገር አለ። እኔ አሁን እናንተ ይሄ ትርኪ ምርኪ ነው የምታዩት፣ እኔ በጣም በጣም ማለት ነው ጌታን ነው ምላችሁ። የሆነ በጣም በሰውን ራሱ ወድጄ ማለት ነው ከተጨነኩኝ አንድ ሌሊት ከተኛው ማለት ነው ወይ በሕልሜ ወይ ደግሞ በሆነ በሆነ ነገር ወይ አያቴ የመታ ትነግረኛለች። ጌታን ነው ምላችሁ። ይሄ ነገር ይቅርብሽ ወይ እዚህ ቦታ አትሂጂ ካለችኝ አልሄድም። እና ይመቻችሁ። ሌላ ነገር ውስጥ ልትገቡ ከጅጂ በላይ ምናምን እሳ፣ በራሷ ንስሐ ገብታ ከሆነስ እኛ ምን እናውቃለን? እሷ እንግዲህ እዚህ ቁጭ አርጎ እንጂ እዚህ ሚዲያ ላይ እንደ ሕፃን የሚያጫውታት ራሱ እኮ ይሄ ግፍ ነው። አያትሽ አሉ? አያቴ አያቴ፣ አዎ አለች። ከኔ ጋር አለች፣ አለች አለች። መቶ መቶ ምናምን ዘጠና ምናምን አመቷ አለች። አንድ ሰው እኮ ማለት ነው አንተ ትክክለኛ ሆነ መንገዱ ላይ ከተገኘ አመነክ አላመነ ብዙ መጣጣሪያ አያስፈልጋችሁም። ባይዘው ያ ሰው አለማመን ከፈለገ ምንም ብታረጉ ማለት ነው። አምናችሁ ያ ሰው ደግሞ ልመናችሁ ብሎ ማመን ከፈለኩ እየዋሸኝ ራሱ ማለት ነው። አረሱ ልክ ነው ብዬ የምቀበለው ሰው በእልምንም የሆን ነገር የለም። ቁጭ ብሎ እግዚአብሔርን በመጠበቅ ብቻ ነው፣ በትዕግስት ነው ሁሉ ነገር የሚሆኑ። አየሁ እኮ ዝሆኔ እንደ ህፃን የሚያጫውታት ግፍ ነው። ትክክል ነሽ። አዎ እና ከዚ እሺ፣ ተጫውት ከዚህ በላይ ምን ፈልጋችሁ? እኔ እኮ በጣም የሚገርመኝ እኮ ዝሆኔ ጅጅ ማለት ነው። ጅጅ እማሆይ ትሬዛ የጀርመኗ እማሆይ ትሬዛ አልሞት ብላ እዚህ ደርቃ ማለት መሞት እኮ አንድ ነገር እኮ ነው። እናንተ አታውቁም። ቤቢ ቤቢ የሚያጫውታት እኮ ግፍ እኮ ነው። እንሱ እኔ አንቺ እንደ ምን አይነት ቪዲዮ ነው ደግሞ የላካችሁልኝ? እስቲ በእናታችን ትናት ላኩልኝ። ምን አይነት ቪዲዮ ነው የላካችሁልኝ? በኢየሱስ ክርስቶስ ስም እንደም ሜካፕ ተቀብታ የፈር የሆነ የተሰነጣጠቀ፣ ኦሮሚያ ክልል በፊት ሆለታ ወደ ከተማ ስንመጣ ማለት ነው መሬት እንደዛ ስንጥቅጥቅ ይላል እና ማለት ነው። ቅቤ ምናምን ገበያ፣ ሆለታ ገበያ ታውቃላችሁ። ለማድረስ እዛ ተሸክመን እንሄዳለን እና ማለት ነው፣ ከወላጆቻችን ጋር ማለት ነው። መሬቱን ምናምን ሳይ እንደ አንዳንዴ እንደው ቅቤውን ልቀባው ቀቢው ቀቡ ይለኛል። መሬቱን ማለት ነው። እንደዛ ምንድነው ዓይኗ ላይ ምናምን አርጋ፣ በስማ እኔ ወይ ከባ አምር የምትሉ ድስት የምትፈቀፍቁ አረ ድስት ምትፈቀፍቁ ነው የሚሻላችሁ። አይምሯችሁ ንጹህ ሆኖ ድስት መፈቅፈቅ በምን በምን ጣሙ፣ በስማ እና የማንንም እቃ ይፈቅፍቁልሽ እንዲ እንዳንቺ ባፍሽ በምንሽ ትውልዱ ግን እንዲበላሽ ማትጥረው አረፊቷ መቀየር ሳይሆን እንትን ነው እንጂ የሆነ እንትን ብርድ መቶት ስንጥቅጥቅ ያለ። እግዚአብሔር ይቅር በለኝ መቼም እኔም እድሜ እየሄደ ነው። እንደሷ ከሆንኩኝ በኋላ እንዳስቁብኝ። ግን በጣም የታዘብኩት ከዛ ድስት እየፈቀፈቅሽ ሻረ ድስት መፈቅፈቅስ፣ በምን ጣሙ? ስታገኝ እኮ ነው የሚፈቀፈቅ ድስት ፈስከለር። ማን ያስፈቀፈቅሻለ አንቺን? ድስት ድስት፣ በምን ጣሙ? ድስት እኮ ክብር አለው እኮ እስት እኮ የምትፈቀፍቅ እኮ ሴት እኮ የኔ እናት ቤት ውስጥ ቤቷ ተከብራ በስነ ስርዓት እየኖረች አሁን እነሱም ማንቋሸሿ እኮ ነው። አቤት አቤት አቤት! እንደ አንቺ ታደ የማንንም የነጩንም የጥቁሩንም ቆሻሻ አፋቸው ውስጥ እየከተቱ እንትን ይበሉ የወንድን ከዛም ከዛ ጋ ከምንም ጋር ቆሻሻ እንትን እያላችሁ ማለት ነው። ሽርሙ በቃ ለእናንተ ጀግንነት ነው። በቃ እስማ እኔ ድስት ፈቅፋቂ ምናምን እንትን ስት ገረድ ምናምን ስትባሉ ለምን እንደምትበሽቁ እንደውም መኩራት ነው ያለባችሁ። እንዴ ሰው እኮ ዘንድሮ እኮ ዘመኑ ተቀይሮ ሸል መባልነት ክብር ሆኖ ማለት ነው። ግን ስራ መስራት ድስት ፈቅፋቂ ወይ ደግሞ ድስት ማጠብ ማትችል ሴት ድስት ፈቅፋቂ ስላለች፣ ድስት እኮ መፈቅፈቅ የእናት ክብር ነው። ስትችሉበት አይደለ እንዴ? ድስጣፎች ወርቅዬ ዩቱባን ግን ያዘጉበት ፋኒ ደፈረኝ ስላለች ሲሆን፣ ማና ያዘጋበት። ውሸታም በሏት አላት። ሶስት አራት ዩቱብ አላት። ሌባ አጭበርባሪ በሏት እኔ ሶስት ነው አራት ዩቱብ፣ የሆነ ዩቱብ አለ ኢንተር ምናምን የሚል አለ። ዝም በሏት። ሌባ አጭበርባሪ ናት ሴትዮዋ። አጭቢ በሏት። አሁን ምን አይነት ሙድ አለ መሰላችሁ እየቀዱ እሷ ዝም ብላ ታወራለች ትቀዳለች ገባችሁ በሌላ ትቀዳና እዛ ላይ ትጭናለች። ከዚ ዩቱብ ላይ ርስ ይሰጡና ማለት ነው እናንተ እየዞራችሁ ታያላችሁ የማን እንደሆነ እንኳን አታቁም ሶስት አራት አለ በቅርብ የተከፈተ የቆየ ማለት ነው አሁን አመት ሊሆነው ነው ለዚህ ዝም በሉ ራሳቸው ናቸው በተለያየ ሰንቲም በተለያየ ነገር የሚሰበስቡት ይሄ ተዘጋብኝ ይሄ ተዘ አንዱ ቢዘጋባቸው እኛ አናውቀው ስንት አምስት ይኖራቸዋል እኛ ምን አገባን? ቢደፈሩ ባይደፋፈሩ፣ እነሱም የኪችን መግዣ ተው ነው እኛ ምን ገባን? ተውኛ እናንተ ተዞሩኝ። ስለዚህ ነገር አላውራም ብያል እና እኔ የሚሰራ ሰውን እንደዚህ ማ አንቺ ቀፎ ቀፎ ነሽ እድሜ ማስተምርሽ ታጥበሽ ጭቃ ዶክተር፣ የዶክተር ወዳጀነን ደግሞ ምክር ሰማለው ብለሽ ማለት ነው። ምነው ታዲያ የዶክተር ወዳጀነን ምክር የምትሰሚው በቂ ነው እንዴ? ሰው እኮ የሚሰማው በጆሮቡ ገብቶ በአይምሮ ነው እንዴ? ታጥበሽ ጭቃ፣ ታጥበሽ ጭቃ፣ ታጥበሽ ጭቃ። አንቺ አሳማ ነው። ታጥቦ ጭቃ፣ ታጥቦ ጭቃ።